ባለ ሶስት መኝታ ሶስት ተጨማሪ ክፍሎች እንዳሉት ያውቃሉ? ጤና ያስጥልን። በለቡ ማብራት ያህል እየገነባን ካለ ነው። ዘመናዊ ባለ አራት መኝታ የተለያዩ የካሬ አማራጮች አሉ። ከነዚህ መካከል ለዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ ሶስት መኝታ ቤቶች ነው። እኚህም ቤቶች ከ139 ካሬ ጀምሮ ማግኘት ይችላሉ። ከሶስቱ መኝታ ቤቶች በተጨማሪ ሌላ ሶስት ተጨማሪ ክፍሎች ያካተቱ ቤቶች ናቸው። አንደኛ፣ የሰራተኛ ክፍል ከነመታጠቢያ ቤት። ሁለተኛ፣ የልብስ ማጠቢያ ወይም የላውንደሪ ክፍል። ሶስተኛ፣ የእቃ ማስቀመጫ ስቶር። ይህን የቤት ዲዛይን ለየት የሚያደርገው ፕራይቬሲውን የጠበቀ በመሆኑ ነው። ለምሳሌ አንድ እንግዳ ወደ ቤት ሲገባ ቀጥታ የሚያየው ኮሪደሩን እንጂ ሌላ ቤቶች ላይ እንደተለመደው ሳሎኑን ወይም መኝታ ቤቶቹን አይደለም። ስለዚህ የእርሶን ፈቃድ ሳያገኝ ማንም ወደ ሳሎን ወይም ወደ መኝታ ቤት መንቀሳቀስ አይችልም። በተጨማሪም በሳሎን፣ በዋናው መኝታ ቤትና በኪችን በኩል ሰፋፊ ባልኮኒዎችን እናገኛለን። እነዚህም ቤት ቅድመ ክፍያ ብቻ መግዛት ይችላሉ። ለበለጠ መረጃ በታች ባለው ስልክ ይደውሉ።